እማ ሆይ እህተ ማርያም ወይም ፋናዬ ጌታነህ አጭር የህይወት ታሪክ እማ ሆይ ከአባታቸው አቶ ጌታነህ ተሰማ እና ከእናታቸው በሐምሌ አስራ ዘጠኝ ቀን አስራ ዘጠኝ ሰላሳ አምስት በወለንጭቲ ከተማ ልዩ ስሙ በደሞሪ አካባቢ ተወለዱ እማ ሆይ ከቀዳማዊ ኃይለስላሴ ዘመን ጀምረው ሀገራቸውን በወታደራዊው ዘርፍ በተለይም በመቶ አለቅነት ማዕረግ ከትዳር አጋራቸው ሻምበል ጋር ከነገሌ ቦረና እስከ ሀረር ድረስ ተሰማርተው እንዲሁም በአዲስ አበባ ጭምር የዜግነት ግዴታቸውን ተወጥተዋል። በተሰማሩበት መስክ ከጠላት ጋር በሚፋለሙበት ጊዜ በጥይት ተመተው ያቆሰለቻቸው ጥይት በአካላቸው ኖራለች። እማሆይ በኖሩበት ዘመን በሀገረ አሜሪካን ዋሽንግተን ዲሲ ብርድና ሙቀቱ ሳይበግራቸው ፍትህ ተጓደለ፣ ወገን ተበደለ፣ ሀገር ተረበሸች፣ እናቶችና ህፃናት ተገደሉ ቤተ ክርስቲያን ተረበሸች፣ ቀሳውስትና ምእመናን ታረዱ፣ መስጊድ ተቃጠለ፣ ሺዎች ተገደሉ በማለት ለበርካታ ዓመታት ከአካባቢው ከሚገኙ ወገኖችና ማህበራት ጋር በመሆን የወገናቸውን ኢትዮጵያውያንን ጉዳይ በሚነሳበት መድረኮች ግንባር ቀደም ተሰላፊ ሆነው ለታፈነው ህዝባቸው ድምፅ ሆነዋል። በአሜሪካ ኮንግረስ ስቴት ዲፓርትመንት፣ በተለያዩ ሀገሮች ኤምባሲዎች ፊት ለፊት ብርድና ሐሩር ሳይበግራቸውና ሳይሰለቻቸው የተቃውሞ ድምፃቸውን ከፍ አድርገው አሰምተዋል። በተለይ በአማራ ህዝብ ላይ የታወጀውን የዘር ጭፍጨፋ ለዓለም በማሳወቅ ጉልህ አስተዋጽኦ አድርገዋል። ዩኤስአይዲ.ኤችአር በሚባል የሰብአዊ መብት ድርጅት በአካል በመገኘት የዘር ጭፍጨፋውን አጋልጠዋል፣ ሲታገሉም ቆይተዋል። እኚህ የተከበሩ እናታችን በህይወት ዘመናቸው ሳሉ በሀገር ቤትና በስደት አለም በርካታ ወገናዊና ሀገራዊ ግዴታዎቻቸውን የተወጡና እስከ እለተ ፈታቸውም ድረስ በመወጣት ላይ የነበሩ ናቸው። እማሆይ እህተማሪያም የዲሲ ግብረ ኃይል የአማራ ድርጅቶችና ሌሎች ወገኖች በሚያደራጁት ሀገራዊና ወገናዊ ትዕይንት ላይ ሳያወላውሉ ቀድመው የሚሰለፉ እናታችን ነበሩ። እማሆይ እህተማሪያም ተሰማ ወይም ፋናዬ ጌታነህ በዋሽንግተን ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በሰማኒያ ሶስት ዓመታቸው መስከረም አስራ ዘጠኝ ሁለት ሺህ አስራ ስምንት ወይም ሴፕቴምበር ሀያ ዘጠኝ ሁለት ሺህ ሀያ አምስት ከዚህ ዓለም ድካም አርፈዋል። የቀብር ስነ ስርዓት የማስፈጸም ፕሮግራም ዋሽንግተን ዲሲ በምትገኘው በርእሰ አድባራት ደብረ ሰላም ቅድስ ማርያም ቤተ ክርስቲያን አማካይነት የሚከናወን በመሆኑ ለፕሮግራሙ ማስፈጸሚያ የሚያስፈልገውን ወጪ ለመሸፈን እባኮን በቤተ ክርስቲያኑ አካውንት ሁለት ዜሮ ሁለት ሶስት ዘጠና አንድ 5952 በዘሌ እርዳታውን እንዲለግሱ እንማጸናለን። እርዳታውን ሲለግሱ ፌኔራል ሰርቪስ ብለው ይጻፉ። የህዝባችንና የሀገራችን አምላክ እግዚአብሔር ነፍሳቸውን ከጻድቃኖች ጎን ያኑርልን። የርዕሰ አድባራት ደብረሰላም ቅድስ ማርያም ቤተ ክርስቲያን ዘሌ ሁለት ዜሮ ሁለት ሶስት ዘጠና አንድ ሀምሳ ዘጠኝ ሀምሳ ሁለት